ሁለት እርግቦች ግን ማለት ነው ቤተሰቦቼ የዩቱቡ ድምቀት የሆነችውንና ብሩኬ ሸበላውን ማለት ነው ቤተሰቦቼ እነሱን መጥላት በጣም ከባድ ነው። እነሱን መጥላት አይቻልም እኮ ለምን ብትሉ በቃ ለራሳቸውም ሲኖሩ ለሰው መኖር የሚችሉ የልጅ አዋቂዎች ናቸው ብሩኬና ሀይሚቾ በእውነት እኔ እንጃ እኔ በጣም የሌለ ነው ደስ ያለኝ ዛሬ እንግዲህ ቤተሰቦቼ ፍፂ ያሁላችሁም ታቁታላችሁ። በቅርብ ጊዜ መጥቶ እንደውም ለሀይሚ ሽንጡን ገትሮ ሲከራከርላት፣ ሀይሚ እንደዚህ አታደርግም እያለ ሽንጡን ገትሮ ሲከራከርላት የነበረ ጓደኛቸው ነበረ ና ያው ፍፂ፣ ያው ሁላችንም እንደምናውቀው የብሩኬ ጓደኛ ነው። ና ያው ከሀይሚ ጋር በቅርብ ጊዜ ቢተዋወቁም ለሀይሚ መናል እንደቆመ ሁላችንም አይተናል። ለሀይሚ መከታ ብለነዋል ማለት ነው። እና ዛሬ እንግዲህ ከሀይሚና ከብሩኬ እንግዲህ የሚገርም ስጦታ ተበርክቶለታል። ሀይሚና ብሩኬ መቼም ብቻቸውን የሚያድጉ ልጆች ልጆች አይደሉም፣ እንደ ልጅም አደለም። ማስተሳሰባቸው እውነት በቃ አብረን እንደግ የሚሉ ልጆች ናቸው። እኔ በጣም ይገርሙኛል። እነሱን አለመውደድ ራሱ በእውነት ንፉግነት ነው። ሀይሚንና ብሩኬን የሚጠላ ሲጣን እንጂ ሰው አደለም። እና ዛሬ እንግዲህ ብሩኬና ሀይሚ ለፍፂ የሚገርም ሰርፕራይዝ አድርገውታል። እሱም እንግዲህ ዩቱብ ቻናል ከፍተውለታል። ዛሬ እንግዲህ በዛሬዋ ቀን ሰላሳ ሺ አስገቡልን ብለዋል። በሀይሚና በብሩኬ ስምማ አደለም፣ ሰላሳ ሺ ሀምሳ ሺ ራሱ መግባት ይችላል። ለፍፂ ብዬ ነው ማስበው ና ዛሬ ለፍፂ እንግዲህ በማቅበት መንገድ ያውም ደግሞ ሀይሚቾ ቅመማን ሁላችሁም ታውቃላችሁ። ፕራንክ አድርጋው በራሱ ዩቱብ ቻናል ዩቱቤን ሀክ አድርጎብኛል በማለት ነበር ፕራንክ ያደረገችው። እና በጣም ነበር የደነገጠ የዋህ ነውነት ግን ነው ፍፂ ይገባዋል። ና ያው ዩቱብ ቻናል ከፍተውለት ዛሬ ሰጥተውታል፣ ሰርፕራይዝ አድርገውታል ማለት ነው። በጣም ነው ደስ የሚለው። ፍፂ ይገባዋል። ምርጥ ልጅ፣ አስተዋይ፣ ትቱ የሆነ አይን አፋር የሆነ ልጅ ነው። ና ለፍፂ ይገባዋል። ሀይሚና ብሩኬም እውነት ማንም የማያስበውን ነው ሁሉ የምታስቡትና በጣም ነው የሚገርመኝ በእውነት በቃ አውረን እንደግ የሚሉ ልጆች ማነው ዛሬ ጓደኛውን የሚያስበው የለም እኮ ምንም ጓደኛችሁ ለእናንተ ጥሩ ቢሆን ከስንት አንድ በርግጥ እኔም አሉኝ የሴት ጓደኞቼ ከራሳቸው በላይ ለእኔ የሚጨነቁ ለእኔ የሚያስበዋሉኝ። ና ግን በዚህን ሰዓት ደግሞ እንደዚህ አይነት የዋህ ልብ ማዝ እውነት የሚገርም ነው። ና ሀይሚና ብሩኬም እንግዲህ አብረን እንደግ የሚሉ እጆች ናቸው። ትልቅ ደረጃ አደርሳቸው ዛሬ ፍፂን እንግዲህ ሰርፕራይዝ አድርገውታል። እኔ ሌኔ ነው ደስ ያለኝ። ብዙዎቻችሁም የእናንተም ጥያቄ ነው ይመስለኛል፣ የእኔም ጥያቄ ነው። ና ለፍፂ ቻና ሊከፈትለት ለፍፂ ትሉ ነበር ያው እንግዲህ የሀይሚና የብሩኬ አድናቂዎች፣ ወዳጆች ለፍፂ እንግዲህ ቻናል ተከፍቶለታል። ሁላችሁም እየገባችሁ ሀይሚም ሼር አድርገዋለች፣ ብሩኬም ሼር አድርጎታል። ና ሁላችሁም እየገባችሁ ሰብስክራይብ አድርጉት። በሀይሚና በብሩኬ ስም አይደለም ሰላሳ ሺ ሀምሳ ሺ መግባት የሚቻለው ና ምክንያቱም ወዳጆቻቸው ብዙ ናቸው፣ አድናቂዎቻቸው ብዙ ናቸው። ሲያለቅሱ አብረው የሚያለቅሱ ሲከፉ አብረው የሚከፉ ናቸው ና ያው እንግዲህ በብሩኬና በሀይሚ ስም ዛሬ እንግዲህ ፍፂን ሰላሳ ሺህ አስገብታችሁ እንደምታሳድሩ ተስፋ እናደርጋለን ማለት ነው። በተረፈ ቤተሰቦቼ ደስ ብሎኛ ያልሆነ ለፍፂ ስለተከፈተለት፣ ምርጥ ልጅ ነው። ሰሞኑን ደግሞ ሀይሚና ብሩኬን እኔ ትንሽ ጠፋ ስላልኩ ናፍቀውኝ ነበር። በዛውም አየዋቸው ማለት ነው። በዚህ አጋጣሚ የሀይሚ መቅበጥበጥ የቡሩኬ እንቅ አርጎ ቅፍ ማድረግ ምናምን ሳይ በጣም ነው ደስ የሚሉኝነት ነውና፣ በቃ ብሩኬን ሀይሚ ማለት ነው ለወደፊት ቀልጥ ያሉ ቅልጥ ያሉ ፍቅረኛሞች በቃ ያሉ ነው የሚመስልኝ ሰቸው እንደዚህ ሁኔታቸውን ለፊያቸው ምናምን እንደዚህ አይነት ልጆች ይመስሉኛል። እንዱስስላቸው ማለት ነውና፣ ያዘልቅላቸው፣ ፍቅራቸውን ያጣፍጥላቸው፣ በመሀላቸው የሚገባውን ሁሉ የያዝላቸው። ሀይሚና ብሩኬን እንወዳቸዋለን። ትልቅ ደረጃ ድረሱ። ከራሳችሁም አልፎ ለሌላው የምታስቡ አብረን እንደግ የምትሉ ልጆች ናችሁ ና ለእናንተ የምመኘው ትልቅ ደረጃ ያደርሳችሁ ማለት ነው። ቤተሰቦቼ፣ ለዚህ ቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። እናንተን በያላችሁበት ሰላማችሁ፣ ጤናችሁ ብዝት ይበል። እኔም ውድድ ነው ማድረጋችሁ። እሺ፣ እውነት ነው። ምክንያቱም የመዳም ቀመሞች ትለያላችሁ። እውነት ካለቀሰው የምታለቅሱ ከተደሰተው የምትደሰቱ ናችሁና ኑርልን ነፍ ዓመት ማለት ነው። በያላችሁበት ክፋይንታችሁ ሰላማችሁ ጤናችሁ ይብዛ። መልካም ጊዜ መልካም ምሽት። ያው ፍፄን እየገባችሁ እየገባችሁ በሀይሚም በብሩኬም ስራ አለ። ሰብስክራይብ አድርጉት።